ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ የመጋቢት 16 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በእገታ ወቅት የደረሰባትን አሰቃቂ መከራ የተናገረችው ብርቱካን ተመስገን ጉዳይ እያነጋገረ ነው። የአማራ ፋኖ የራሱን ትግል የሚመራለት የአዋጊ ችግር እንደሌለበት አመራሮቹ ገልጸዋል። እንደ ሸቀጥ የምንገዛው ጀኔራል የለንም ብለዋል። አብይ አህመድ የአርባ ሁለት ጀነራሎችን ሀብትና ንብረት ማገዳቸው ተሰምተዋል። ታደሰ ወረደ ምግበይ ኃይልን አሳልፈው እንዲሰጧቸው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 በእገታ ወቅት የደረሰባትን አሰቃቂ መከራ የተናገረችው ብርቱካን ተመስገን ጉዳይ እያነጋገረ ነው። ከአምስት ዓመታት በፊት ህዳር 25 2012 ዓ ም 17 የአማራ ተወላጅ ሴት ተማሪዎች ከአማራ ክልል የተለያዩ ከተሞች ተነስተው ወደሚማሩበት ደንቢ ዶሎ ዩኒቨርሲቲ ሲያቀኑ ነሽ መልስ አብዲሳ ፈቅደውና ወደው ባሰማሩት የሸነይ ቡድን መታገታቸው ይታወሳል። ታዲያ የእነዚህ ተማሪዎች ጉዳይ በወቅቱ የብዙዎች መነጋገሪያ ቢሆንም አገዛዙ ግን በጉዳዩ ላይ ዝብርቅርቅ ያለ መግለጫ ሲሰጥ ቆይቶ ሁሉንም አስለቅቅ በመጨረሻ ደግሞ ፖለቲካ ሊሰራብኝ እንጂ የታገተ ተማሪ የለም ሲል መለሰ። ጉዳዩም ከሰሞንኛ አጀንዳ ማለፍ ሳይችል የቀረ ቢሆንም ጋዜጠኛ መዓዛ መሐመድ እና ጓዶቿ ግን በወቅቱ የልጆቹ እገታ ሐሰት እንዳልሆነ ለማሳየት በመላው አማራ ክልል ተዘዋውረው የታጋች ቤተሰቦችን በማነጋገር ዶክመንተሪ ሰርተው ነበር። ሀገርና መንግስት የረሳቸው የታጋች ቤተሰቦች ሰቆቃ ግን እንዲህ ነበር የቀጠለው። እነዚህ አስራ ሰባቱ ተማሪዎች ስጡ እንፈልጋችሁ አምጥልን እገታውን ፈጽም ያለው ብሎ ኃላፊነት ለመውሰድ ራሱን የገለጠ የተደራጀ ኃይል አመት ሙሉ ወይ በቃ እንደዚህ ሳለቅስም ወርኩኝ። አስራ ሶስት ሴቶችና ስምንት ወንዶች በድምሩ ሃያ አንድ ልጆች በሰላማዊ ሁኔታ ተለቀዋል። ከከተማዋ ልፍ አድርጎ የሆነ በረሀ ነገር አለ። አዛሬ ደፋነው አላሉም። አርዱና አልቅሰን ቁጭ እንበል ሁለዚያ እናልቀስ። የዩኒቨርሲቲ ተማሪዎች ናቸው አይደሉም። ከጎናቸው አብሮች ላሉ አድራሻቸው ምን ነገር አልቻሉም። እኛ ያለንበትን ቦታ አናውቅም ነው ያሉ። አንድም ሞቷል፣ አንድም ሸረቷል ከዘመድ ጋራ

በኢቢኤስ ቴሌቪዥን የገታ ታሪኳን በስፋት እየተናገረችውና ህዝቡን በእንባ ያራጨችው ብርቱካን ተመስገን ጉዳይ እንደ ሀገር የገባንበት የአስተሳሰብ ዝቅጠትና የአገዛዙን ግፍ ወዳድነት ፍንትው አድርጎ ያሳየ ነው። በታጣቂዎች የተደፈረችን ከሰው ልጅ አእምሮ በላይ የሆነ ኢሰብአዊ ድርጊት የተፈጸመባትን ሴት ታሪክ ለመሳለቂያነት የሚያውል መንግስት አካል፣ አክቲቪስት እና ፖለቲከኛ ማየት እጅጉን የሚያሳፍር ተግባርም ነው። ሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ የተላለፈን ዝግጅት የደንቢዶሎ ዩኒቨርሲቲ ተማሪ ያልነበር ችም በሚል ተራ ፖለቲካ ለመስራት ተሞክሯል። ዩኒቨርሲቲውም ለተማሪዎቹ ጠበቃ እንደቆመ ተማሪዎቹን ከጥቃት ሲከላከል እንደኖረ ይህች ልጅ የእኔ ተማሪ አይደለችም ለማለት የሄደበት ርቀት አገዛዙ ምን ያህል በግፍ የጨቀየ መሆኑን በግልጽ ያሳየ ነው። ብርቱካን ተመስገን የምስራቅ ጎጃም ስናን ወረዳ የ12ኛ ክፍል ማለፊያ ውጤት 392 ነጥብ በማምጣት ወደ ዩኒቨርሲቲ እንዳቀናች ተናግራለች። በዛም የፋርማሲ ትምህርት እየተከታተለች ባለችበት ወቅት እስከ ጓደኞቿ በታጣቂዎች እገታ እንደተፈጸመባቸው ኢቢኤስ ቴሌቪዥን እንባ እየተናነቃት ገልጻለች። ለአንድ አመት ከስድስት ወር በጫካ ስለደረሰባት በደል ስታወራ የፕሮግራሙ አቅራቢዎች ከእርሷ ጋር በእንባ ታጅበው ታይተዋል። በቴሌቪዥን መስኮት ይህን ዝግጅት ያዩ ሁሉ እንባቸውን መቆጣጠር አልቻሉም። ለአንድ አመት ከስድስት ወር ጫካ ውስጥ ዛፍ እንደተደገፉ ብለው ማደራቸውን የተናገረችው ብርቱካን በእገታ ወቅት ለስድስት ሰዓታት በእግር መጓዛቸውንም አንስታለች። ከዚህም ባለፈ የኩሬ ውሃ ሲያገኙ ልብሳቸውን እየነከሩና ከዚያ በኋላ እሱን እየጨመቁ እንደሚጠጡ ታወሳለች። የባሰው ደግሞ እርቃና መጠናቸውን አሰልፈው በግፍ እንደደፈሯቸውና ብልታቸው ውስጥ ፌሮ እንደጨመሩበት በእንባ ታጅባ ገልጻለች። የነበረችበት ዩኒቨርሲቲም ከእገታው አምልጣ ስለ ሁኔታው ስታሳውቀው፣ አዲስ አበባ አምጥቶ ሜዳ ላይ እንደ ጣላት ነው የተናገረችው። ማለት በጣም ነው የሚከብድ። ሶስት ሰዓት ላይ ልክ ከላይ በረዶ ሶስት ሰዓት ዘጋብኝ መመለስ አልፈልኝ ወጣሁኝ ወጣሁኝና የሆነ የሚሮሯጠ፣ ይሮሯጣሉ ማለት ነው ሰዎቹ ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ በቃ በዚህ ሄዱ ኑ በዚህና እንትን በሉ እዚያ ካገቡ ነው ሲሉን እኛ በሰዓቱ ተኛን ተቆርቁ ነው ነው የመሰለን እኛ እንደዚህ ለማትረፍ ነው ብለን ተንደርደረ እራሳቸው መኪና ገባ የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና አዎ ከፍት ነው ከኋላ አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር አመት ከስድስት ወር ምን ነበር የሚሏችሁ ትጥቅ ነው ልንቀየራችሁ፣ ትታጠቃላችሁ፣ አለበለዚያ ያሰብነዋል፣ እሱን እንሰራለን አብረን ምን ይሆናል እያሉ። የት ነበርስ ምታድሩት? እዚህ ወጪ ላይ ነው። ብዙ ጊዜ ዛፍ ነበር እንዲታከልል እንተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር ምታሳልፉት? የምን ምን ንጽህና መጠበቅ ነው? ምን መቀዝ ምን ስናክ ነበር ምን ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን፣ እርቃናችንን እናውልቀው። ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበር። ግንኙነት ከተደረገ በኋላ እንዲህ ሲጨቅጭቁ እራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ መበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድና? አማራጭ የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነቅፋ እየጎተትኩ መድ የጀመሩ እንዳላዝላት አልችላትም። ከዚያ አብረን ነው እኮ የምንሄደው። አንጅ ነው እኮ ትችሻለ። ድምፅ ስጥልኝ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰስ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወደ ጥሩ ቦታ ደርሳለሁ ብዬ ያሰብኩት ስልሽ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆ በጣም ካፋኝ። በቃ እየውልኝ ማለት ነገ ነገ ወደ ስደት ነሟ ነው። ምንድን ነው ማድረግ የምችለው በምን አይነት መልኩ ነው ህይወቴን መጠገን የምችለው? አይዞች እምለኝስ ማንኛውም ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድን ነው የምወዳነው ተዳዳሪን ይሆንኩት። ታዲያ ልጅቷን ቃለ መጠይቅ ያደረገላት ኢቢኤስ ቴሌቪዥን በቀጥተኛ የመንግስት ትዕዛዝ ቪዲዮን ከዩቲዩብ ሰርቨር አውርዶታል። የታሪክም የፋኖ የመታጊያ ምክንያቶች ከሆኑት ውስጥ አንዱ ነው። እህቶቻችንን መልሱልን ተብሎም በህዝብ ደረጃ ሰልፍ ያስወጣ ሁነት ነው። ጥያቄያችንን ከሰልፍ ወደ ሰይፍ ሳናዞር አፋጣኝ ምላሽ ይሰጠን አስ ብሏል። የተለያዩ አቅጣጫዎች የአማራ ልጆች ከመንገድም ከዩኒቨርሲቲም ታግተዋል። ታዲያ እንዲህ አይነት እገታዎችን አብይ ከጽህፈት ቤታቸው እስከ ፓርላማ መቀለጃና መነገጃ ሲያደ ያደርጉት ከሌሎች በአማራ ህዝብ ላይ ከሚደርሱት ግፍና በደሎች ጋር ተዳምሮ ጥያቄው ከሰልፍ ወደ ሰይፍ ተሻግረዋል። በወቅቱ ይህን ግፍና በደል ስምሪት ተሰጥቷቸው ያስፈጸሙትና የፈጸሙት እነ ጃልሰኝ ግን ከወለጋ ጫካዎች ወጥተው በአዲስ አበባ ደንበል ፊት ለፊት ባለው የኦሮሚያ ፕሬዚዳንት ጽሕፈት ቤት የሽመልስ አቢሳ የደህንነት አማካሪ ሆነዋል። ጫካ የቀረው ሌላኛው ኃይል ደግሞ ዛሬም አማራ ከጎጃምና ጎንደር ተነስቶ አዲስ አበባ እንዳይገባ በየቀኑ አውቶቡስ ብሉ ህዝብ እያገተ ነው። ሴቶች እኮ አሁን በወንድ የተደፈሩት የእኛ ወታደሮች ግን በሳንጃ ተደፍረዋል። የሴቶችን መደፈር እነሱ እኮ በወንድ ብልት ነው የተደፈሩት ብለው የሚያቀሉት አብይ አህመድ የብርቱካን ታሪክ ተገልብጦ የምላሽ ፕሮፓጋንዳ እንዲሰራበት በጽህፈት ቤታቸው በኩል ትዕዛዝ ማስተላለፋቸው ተሰምተዋል። ይህን ጉዳይ የሚያስተባብሩት ደግሞ የኮሚኒኬሽን ሚኒስትሩ ለገሰ ቱሉ ናቸው። አጋቾቹ የአማራ ጽንፈኞች ናቸው በሚል ታሪኩን ወደ ፋኖ ለመቀየርን አቅደዋል። ብርቱካንን ደግሞ አስገድደው የዚህ ዶክመንተሪ መሪ ተዋናይ ሊያደርጉ መሆኑን ነው አንከር ሚዲያ የዘገበው። ነገር ግን በሚያሳዝን ሁኔታ ብርቱካን ይህ ግፍ በተፈጸመባት ወቅት ፋኖ ለሀገር ህልውና ድረስ ተብሎ ከህዋት ጋር እየተዋጋ ነበር። እንዲሁም በአማራ ክልልም የተማሪዎች እገታ ታይቶም ተሰምቶም አይታወቅም። የደንቢ ዶሎ ዩኒቨርሲቲ ግን እኔ ያለበት ዝላይ አይችልም እንዲሉ ስሟን ከነ አያቷ በኢቢኤስ ፕሮግራም ላይ ያልጠራችውን ብርቱካን ተመስገን ስሟን ከነ አያቷ ጠርቶ ተማሪ አይደለችም ብለዋል። የአማራ ፋኖ ነው የራሱን ትግል የሚመራለት የአዋጊ ችግር እንደሌለበት አመራሮቹ ገለጹ። የአማራ ህዝብ ይህንን አገዛዝ ለመጣል ከየትኛውም ህዝብ ጋር ሊያብር እንደሚችል የአማራ ፋኖ በጎጃም ምክትል ጽህፈት ቤት ኃላፊ አርበኛ በለጠ አብርሃም ተናግሯል። ሆኖም የአማራን ትግል የሚመራ አዋጊ አተን እነ ጀነራል ምግቤን አግዙን የምንልበት ምክንያት አይኖርም ሲልም አርበኛው ተናግሯል። እኛ ከጥገኝነት ነጻ የሆነ ትግል ነው የምናደርገው ያለው አርበኛ አብርሃም የአዋጊ ችግር የለብንም፣ በራሳችን አቅም ነው የምንዋጋው ብሏል። አማራ ማንኛውንም ይህንን መንግስት ሊያስወግድ ከሚችል የኢትዮጵያ ህዝብ ጋር በአንድነት መቆም ይችላል ለነፃነት እስከሆነ ድረስ ነገር ግን ደግሞ በዚህ ኦፕሬሽን አማራ ዘመነ ካሴ አርበኛ ዘመነ ካሴም እንዳለው አማራ መራ የሚችል ጀኔራል አጠን ወይ ደግሞ ያግዘን የሚችል ፈልገን በመብራት የምንፈልግበት ወይ እነሱስ ከነ ጀኔራል ምግቤ ጋር ሂደን አግዙን የምንልበት መንገድ አይኖርም ሊሆንም አይችልም ይህን ምልህ የናቢ ጠጋ ጠጋ የሚገባው ሰው ካለ ቀድሞ ይገባዋል። ነገር ግን ጀኔራል ምግቤ ተለይቶ ስለምን እሱ ተጠራ? መሳይ ማለት ጀኔራል ምግቤ ለምን ተጠራ? አሁን እሱ ለምን ተጠራ? አየው፣ ለምንድ ነው እሱ የተጠራው? ይህ ሰውዬ የናብይን ሴራ ቀድሞ የተረዳና መቀሌ ትግራይ ውስጥ ተገባ ወንድነቱን እንደሚያረጋግጥ ቀድሞ ነግሮት ስለነበር የባለሰውን ማካካሽ አይነት ገለጻ ነው የሰጠው። ለምንድን ነው ሌሎችም ጀነራሎች ትግራይ ውስጥ ያሉት ሳይገልጽ የቀረው? ስለዚህ እኛ ምንም ይሆን ምን ከዚህ በላይ ለአፍሪካ ኩራት የሆኑ ጀነራሎች አሉን፣ ለአፍሪካ ኩራት የሆኑ ኮሎኔሎች አሉን፣ የጦር መሀንዲሶች አሉን፣ ገና ተአምር የሚያሳዩ ልጆች አሉን። እና ከዚህ አኳያ ማረጋገጫ ምንድን ነው ብትለኩ ያቀው አብ ማረጋገጫ ምንድን ነው? ጀነራል ምግቤ ለሱ ደውሎ ነው እንዲህ መጣው የአማራ ነዝ እያታገሉ ነው ብሎ ደውሎለታል። ምንድን ነው ማስረጃው? ስለዚህ ይሄ የእብደት ዋናው የእብደት ዋና መገለጫ ከአሁን በፊትም ብዙ እብደቶችን ስላሳየ እንግዲህ ምናልባት የጠንቋይ ልጅ ነኝ ብሎ የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ አርበኛ አብደላ እንድሪስም አገዛዙ የፋኖ ዘመቻ በህዋቱ ጀኔራል ምግበ ኃይለ ተመርቷል ስለማለቱ ምላሽ ሰጥቷል። ይህ የአማራን ትግል ለማሳነስ የተደረገና ሰሞንኛ የፋኖ ምት ሲያርበደብ ሲያደናብረው የወጣ መግለጫ ነው ብለዋል። በርካታ ወረዳዎችንና ንዑስ ወረዳዎች ሲያዙበት ያወጣው መግለጫ ነው ሲልም ገልጸዋል። ሆኖም እንደ ሸቀጥ የምንገዛው ጀነራል የለንም በሚል ለኢኤምኤስ በሰጠው ቃል አብራርተዋል። የተለያዩ አጀንዳዎችን በመምዘዝ የአማራን ህዝብ ለመበተን የሚሰራው ስራም ስላልተሳካለት ነው ይህን አጀንዳ የመዘዘው ብለዋል። ተድ ያለበት እኛ በእንደዚህ አይነት ነገር ውስጥ ዜሮ ነጥብ ዜሮ አንድ ፐርሰንት እንደሌለንበት ይህ መታወቅ አለበት። ከዛ ባሻገር ግን ይህን ለምን አለ ወደሚለው ቁም ነገር ነው መሄድ መቻል ያለብን። አገዛዙ አሁን ባለው ሁኔታ ልብ በል ፋኖ አርጅቷል። እንደ ዳንኤል ክብረት የአብይ አህመድ አሊ የቅርብ ሰው የሚባለው እንደ ዳንኤል ክብረት አይነቱ ተረተኛ ፋኖ አርጅቷል፣ ተበትኗል፣ የሆነ ያልሆነ ተረት ተረት የሚያቀርብ ሰውዬ። ሌሎቹም እንደዚሁ ተበትኗል። በአስር ክላሽ ቤተመንግስት አትገባም የሚሉ የምንድን ነው። የውሸት ቀረርቶ ሲያቀራሩ የሚውሉ ሰዎች በሆነው ነገር ቅድም እንዳልኩ ተደናግጠዋል። በተለይ የመረጃ እዳደነክሩ ምንድን ነው የሚለውን ነገር በሚለው እኔ ብዙ የተደናገጡ ይመስለኛል። ያ ነገር ስላስደነገጣቸው የሚይዙ የሚጨብጡት ጠፍቶባቸው አራምባና ቆቦ ሲዘሉ ያየንበት ነው ማለት ነው። ይሄ ንትም ካየው በደምብ በሌላ መንገድ ምናልባትም ቀደም ሲል ምናልባት አንዳንድ አካላት ሲናገሩ የነበረውን ነገር በደንብ ፕሩፍ ያደረጉበት ነው። አሁን የአማራን ህዝብ ትግል በዚህ ደረጃ ማሳነስ ምን አስፈልጎ ነው ካየው ይሄ ቶታሊ ትግሉን የማሳነስ ትግሉን የማቀጨጭ ትግሉን የተለጣፊ አድርጎ የማቅረብ ነው። በመሰረታዊነት ምሳሌ አማራ ህዝብ ትግል የሚታገለው የሚታገልበትን የሚያውቅ ኮዙን የሚያውቅ መቼ መታገል እንዳለበት የሚያውቅ ምን ማድረግ እንዳለበት የሚያውቅ መዳረሻው የት እንደሆነ ጠንቅቆ የሚያውቅ ነ አማራ ህዝብ በነገራችን ላይ አታጋይ የሆኑ በሁሉም በፖለቲካ በወታደራዊ በሁሉም ረገድ ጠንካራ አመራሮች ያሉበት በዲስፕሊን የሚመራ ትግል እንደሆነ እነሱ ያውቁታል። ነገር ግን ይህንን ትግል ዝቅ ለማድረግ የተጠቀሙበት ነገር ምንድን ነው? ከሆነ ግለሰብ ጋር አገናኝተው ነው ሲገልጹ የነበረው። ገሌ የሚባል ሰው አይዞህ ባይነት ይላል። ማን ነው አይዞህ የሚለው? የአማራነት ትናንትና ማን አይዞህ ብሎት ነው የወጣው? ማን አይዞህ ብሎት ነው የወጣው? እሱ እኮ የወጣው ኮስ ስላለው ነው። የመጥፋት አለቃ ላይ ደርሽ ያለው ከምንድን ነው? በህይወት ያለመኖር ተፈርዶብኛል በርካታ የፖለቲካ ጥያቄዎቼ የኢኮኖሚ ጥያቄዎች አድገው ወደ ማጥፋት ደረጃ ደርሻለሁ ብሎ እየታገለ ያለ ህዝብ ነው። በቂ ባለሙያ ያለው ህዝብ ነው። አገዛዙ ግን ቅድም እንዳልኩ ሲል የነበረው አምስት ናቸው፣ አስር ናቸው፣ አስር ክላሽ ይዘው ሲል ቆይና በድንገት ጎርፍ መጣበት። አየህ፣ ጎርፍ ነው በነገራችን ላይ እየበላው። እንደ አማራ የተበተነ ነው፣ አንድ መሆን አይችሉም፣ የሌባ ስብስብ ነው ምናምን ሲል የነበረው ሀይል በአንድ ጊዜ ተናቦ ያለ ምንም መረጃ ወጥቶ መላ አማራ ክልል በማጥለቅለቅ የብልጽግና መዋቅርን አንድ ጊዜ በመውረር ብቻ ሳይሆን ያገዛዙን ጥምር ጦር መከላከያውን፣ አድማ በታኝ፣ ሚሊሻውን፣ ፖሊሱን፣ እርምድምድሱን ሲያወጣው እና በርካታ ወረዳዎችን ንዑስ ወረዳዎችን ሲያስለቅቀው በርካታ ኃይሉን ሲማረክበት በትልቅ ድንጋጤ ውስጥ ሆኖ እዚህ መርበቶት ውስጥ ሆኖ እያወጣው መግለጫ ነው ማለት ነው ይሄ መግለጫ የአርባ ሁለት የትግራይ ጀኔራሎችን ሀብት ያገዱት አብይ ታደሰ ወረደ ምግበይ ኃይለን አሳልፈው እንዲሰጧቸው መጠየቃቸው ተሰማ። አብይ አህመድ የበርካታ የትግራይ ጀኔራሎችን እና ወታደራዊ አመራሮችን ንብረት ሲያግዱ ጀኔራል ምግበይን ለማሰር ፍላጎት እንዳላቸውም ለታደሰ ወረደ ማሳወቃቸው ተሰምተዋል። ባለፈው ቅዳሜ የትግራይ ክልል ፕሬዝዳንት ይሆናሉ ተብለው የተጠበቁ ባሉት ጀኔራል ታደሰ ወረደና በአብይ አህመድ መካከል ውይይት ተደርገዋል። ጀኔራል ምግበይ ኃይለ ፋኖን ረድተዋል በሚል በመከላከያ ሰራዊቱ በኩል መግለጫ ማውጣቱ ይታወቃል። ከጀኔራል ምግበ ኃይለ በተጨማሪ ጀኔራል ማአሾ በየነና ጀኔራል ዮሐንስ ወልደ ጊዮርጊስም ተላልፎ እንዲሰጧቸው አብይ ለታደሰ ወረደ ጥያቄ አቅርበዋል። የሹመት ደብዳቤ ያልደረሳቸው ጀኔራል ታደሰ ወረደ በዚህ ጉዳይ ላይ ምን አይነት አቋም እንደያዙ አልታወቀም። እንዲሁም የትግራይ ሰላምና ጸጥታን ቢሮ ኃላፊንና የቀድሞ የኢትዮጵያ አየር ኃይል አዛዥን ጨምሮ የአርባ ሁለት የትግራይ ተወላጅ ጀኔራሎች እና መኮንኖች ንብረት በአዲስ አበባ ታግዷል። በሰሜኑ ጦርነት ወቅት ንብረታቸው ታግዶ የነበረው የነዚህ ወታደራዊ መኮንኖች ንብረት አሁንም በድጋሚ መታገዱ ነው የተሰማው። ካለፈው የካቲት 28 ጀምሮ ተፈጻሚ ሆኗል የተባለው ይህ እገዳ ከጀኔራል እስከ ኮረኔልና ሻለቃ ድረስ ያሉ ወታደራዊ አመራሮችን ንብረት ይመለከታል። የትግራይ ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊው ፍሳሐ ኪዳኑ፣ ጀኔራል ምግበይ ኃይልና ጀኔራል ተክላይ አሸብር ይገኙበታል። አሁን በትግራይ ያለውን ጦር ከሚመሩት ጀኔራል እና ኮረኔሎች በተጨማሪ የጦሩ አባል ያልሆኑት የቀድሞ የአየር ኃይል አዛዥ ጀኔራል አበበ ተክለሃይማኖት ይገኙበታል። ንብረቶቻቸው ምንም አይነት አገልግሎቶችን እንዳይሰጡና ለሌላ ወገን እንዳይተላለፉ ተደርገዋል። ይህ እንቅስቃሴም ብልጽግና በቀጥታ ከትግራይ ጋር ውጊያ ሊገጥም መሆኑን ያመላከተ ነው። ፕሬዚዳንት ኤርዶዋን ተቃዋሚ ፖለቲከኞችን አመፅ በመቀስቀስ ወቀሱ። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን በአገሪቱ እየተካሄደ የሚገኘውን ህዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርገዋል። በኢስታንቡል አመፅ እየተቀሰቀሰው የኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለፈው ረቡዕ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። የሪፐብሊካን ፒፕልስ ፓርቲ አባል የሆኑት ሪም ኢማሞግሉ ከቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል አንዱ ተደርገው ይቆጠራሉ። የተቃዋሚ ፖለቲከኛውን እስር የተቃወሙ በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም አደባባይ ለተቃውሞ ተሰብስበዋል። ውድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይት ተተኩሶ ነበር። ማሞግሉ ከከንቲባቸው የታገዱ ሲሆን የቀረበባቸው ውንጀላ ከፖለቲካ ጋር የተያዘ ነው ቢሉም ኤርዶዋን በበኩላቸው ይህንን አስተባብለዋል። ሰኞ ማምሻውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክን ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞችን የሚጠብቁ የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ ዕለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ ዕለት የታየው ከባድ ግጭት እንዳይደገም የሰጋው የከተማዋ ፖሊስ አድማ መበተኛ ውሃ የጫኑ መኪኖችን አሰማርቶ ታይተዋል። ከሰኞ ምሽት ስብሰባዎች በፊት በወጡ አሃዞች የቱርክ መንግስት ተቃውሞ ከተጀመረበት ጊዜ አንስቶ 1133 ሰዎችን በቁጥጥር ስር ማዋሉ ተገልጿል። ኤርዶዋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፎቹን ክፉ በማለት ተቃዋሚ የፖለቲካ ፓርቲዎችን የዜጎቻችንን ሰላም ቅስቀሳ በማድረግ አደፍርሰዋል ሲሉ ወቅሰዋል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዝዳንቱ